ሌላው ምንም አያሳስብም። አንተ እኮ አታፍርም። አሁንም እችን ተራገር ለልጅ ሚስት ልታደርጋት ምንድን ነው? ይልቅ ከኔና ካባት ራቂ። አይ ካልሽ ግን የማታውቂያትን ነው አሚን ነው ማሳይሽ። እዛ ቤት እንዳስቀጠርሽ ነው ያርግልና ከራ አንተ ነበርክ ነው ያርግ። በጣም ተሳስር፣ ወራዳ ሰው ነሽ። ምን ቆንጆ እንን እንዴት አወቅሽ? ተረጋጊ እንጂ እሱ ጋር ልመጣልሽ እኮ ወይ። እቺ ማን ግን ምን ታፈርታ ቢስ ሴት እንደሆነች እሱ ስነግርሽ፣ አላፈቅርሽም ላፈቅርሽም ማለት አሁን እስከባሽ ለዚህ እንደዚህ ያሰጋሉ ማለት ነው። ምን እያልሽ ነው? እቺ ልጅ በጊዜ ከራሁን ካላላቀቅና ያቺ ተጣበቋት ታሊና ነው ካላላቀቅና ትልሽ ነው ወሬና በይዶ ደስራ ኑሐሚ ያልሳሰበ ዱብዳ ገጥማታል። እርጉዝም ናት። ያረገዘችውም ከሳሚ ነው። ምክንያቱም ሳሚ በመኪና ይዟት ሄዶ መንገድ ላይ እያቅለሸለሻት በነበረበት ቅጽበት ነበረ ከሱ ሌላ ወንድ እንደማታውቅና ነፍሰ ጡር እንደሆነች ገምቶም ነበር። እሷ ግን በፍጹም አይሆንም ብላ ነበር። በስተመጨረሻ ግን ነፍሰ ጡር እንደሆነች አረጋግጣለች። ሰላም፣ ጤና ይስጠልን አድማጭ ተመልካቾቻችን በያላችሁበት የምደርጃቸው አሳማችሁ ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንሆ ኑሐሚ ክፍል ሀያ ሰባትን ይዤላችሁ ቀርብ ያለው ትከታተሉን ዘንድ ጋበዝኳችሁ። ኤደን ዛሬም እንደተለመደው ማስመሰሏን ቀጥላበታለች። ኩሽና ከኑሐሚ ጋራ ጭቅጭቅ ግጥማ ነበረ። ታዲያ ግን አባቷን ይቅርታ ለመጠየቅ ጉልበቱ ስር መታደፍት ትላለች። ይህን ጊዜ ነበረ የናሆም አባቱ አቶ ላይኩን እንዲህ ነበር ያሉ፣ እባክህን ይቅርታ አድርግላት ልጅ አይደለች እንዴ እያለም እየተማጸነው ነበር አቶ ተስፋይን። ነገር ግን አቶ ተስማ፣ በፍጹም እኔ ይቅርታ ልላት አልፈልግም። ትናንትና አላያቸውም እንዴ በባዶ ቤት ጥለውኝ ሲሄዱ? እያለም ሲከራከረው ነበር። ነገር ግን የአባትነትን ፍቅር ለማሳየት ሲባል ይቅር ማለት ግድ ይልሃል እያለ አቶ ላይኩን አደራ ብሎ ይነግረዋል። ይህን ጊዜ ነበር ድንገት እያወሩ በነበሩበት ቅጽበት የአቶ ላይኩን ባለቤት ይመጡና ላወራህ እፈልጋለሁ ብለው ወደ ጓዳ ይዘውት ይገባሉ። ሊያወሩት የፈለጉት ግን የጠነሰሱትን ሴራ ስለሚያውቁ አሁንም ከዚህ ቤት እነዚህ ሰዎች እንዲገቡ አልፈልግም፣ ይች ገረድ እዚህ ቤት ድጋሚ ሌላ ጦስ ይዛብን እንዳትመጣ እያሉም ሲናገሩ ነበር። ታዲያ አቶ ላይኩን እንዴት የልጅህን ሚስት ወደፊት ምራቴን ገረድ ብለሽ ተያታለሽ አንቺ የነበርሽበት ያለበትን ቦታ እንዴት ትረሻለሽ ብለውም ይሏታል። እሷም ድጋሚ አሁ ገረድ ናት የልጅ ሚስትም እንድትሆን አልፈልግም ትላለች። ይህኔ ንዴታቸውን መቋ አቶ ሌክን አሁንም ድጋሚ ንዴታቸውን መቋቋም አልቻሉም እና ከዚህ በኋላ ምንም አይነት ነገር እንድትይ አልፈልግም። ወደድሽም ጠላሽም ናሆም ይች ልጅ ሚስቱ ትሆናለች። ምራቴም እሷና እሷ ብቻ ናቸው ብለው ማስጠንቀቂያ ይሰጧታል። የነበርሽበትን ቦታ አትሺ። የግራዝማች ወይም ደግሞ የቀኛዝማች የንጉስ ቤተሰብ ብትሆኝም እንኳን የነበርሽበትን ቦታ ባትረሽ መልካም ነው ብለው አስጠንቅቀዋት ይወጣሉ። ታዲያ ማስመሰልን የተካነችው ኤደን አባቷ እግር ስር ወድቃ ተነሽ እስክትባል ድረስ እየጠበቀችም ነበር። አባትም ተነሽ በቃ ብለው ይሏታል። ይህን ጊዜ ነበር ድንገት ናሆሚ ትመጣለች። ናሆሚ መጣ ምን እያደረግሽ ነው አንቺ አስመሳይ? ቅድም እኮ ኩሽና ላይ ምን ስትኝ እንደነበረ የታወቀ ነው። አባዬ ይቅር እንዳትላት ምን አይነት ሴራ ይዛኝ እንደመጣች የምታውቀው ነገር የለም እሷ ያለ ተንኮል ሌላ ምን የምታውቀው ነገር የለም ብላም ትላለች። ይህን ነበር ካፏ ነጠቅ አድርጋ ወስዳ ኤደን ማስመሰሏን ድጋሚ ያጀመረችው እነው ናሆሚ አውበድ አወበድያለው ይቅር ብትሉኝ ምን አለበት ትላታለች። አባትም በይ ተነሽ ከአጠገቢ ብለው እንድትነሳ ያደርጓታል። ታዲያ ኑሐሚም አባቷን በቃባ እየተነስ ብላ የሚቀመጡበት ዌልቸር ላይ ታረጋቸዋለች። እየገፋችም ትወስዳቸዋለች። እንዲህም ነበር ብላ ማስጠንቀቂ የሰጠቻት ይኸውልሽ የማታውቃት ኑሐሚን ከዚህ በኋላ ልታያትም ትችያለሽ፣ ተንኮልሽንና ሴራሽን ካልተውሽ ብላ ኤደንን ታስጠነቅቃታለች። ኤደን ግን እንዲህ ነበር በልበ ሙሉነት የተናገረችው፣ ይ የማታወቂያትን ታያታለች ትለኛለች። እንዲህ እናያለን እንግዲህ ማን ወንድ ማን ሴት እንደሆነ። አንችንማ እዚህ ቤት መንቅሬ ካላስወጣው ወጣው እኔ ሄደን አይደለውም ብላም በፉከራ ከራሷ ጋር ማውራት እንጀምራለች። ታዲያ ናሆሚና አባቷ ወደ ክላስም ገብተው እያወሩ እየተጫዋወቱ ነበረ። እንዲህም ነበረ ሲጫወቱ የነበረው፣ አባዬ ከዚህ በኋላ የምፈልገውን ነገር አድርጌ ነው ከዚህ ቤት የምንወጣው ወይንም ደግሞ እንውጣ ካልከን እንውጣ ያለበለዛ ግን ይቺ ልጅ ይቅርታ እንድታደርግላት አልፈልግም። ያለነው እኮ ህዘው ቤት ነው ትለዋለች። አባትም ልጄ ምናልባት እኮ ተለውጣ ሊሆንም ይችላል እያሉ የአባትነታቸውን ተናገሩ። ታዲያ ናሆሚ ግን በፍጹም እሷ ልትለወጥ አትችልም ብላ አባቷንም ተናግራቸዋለች። ለተንኮልና ለሴራ ሰራተኝነትን መርጣ የገባችው ኤደን ዛሬም ገና አሁም እናት ጋራ አንድ ላይ ሴራዋን እያሴረች ትገኛለች። የና አሁም እናትም አንቺ ቅድም ያላየሁሽ መሰለሽ እንዴ ምን እየሰራሽ ነበር? ይሏታል። አይ ምንም እየሰራው አይደለም። ላስመስል እኮ ብዬ ነው እግሩ ስር ስደፋ። እውነት መሰለሽ እንዴ? እነሱንማ ገና ጉድጓድ ቆፍር የላቸው ሳልጨርሳቸው የትም አልንቀሳቀስም ትላለች። እናትየዋም አዎ አየውሽ እኮ በደንብ እንደምታስመስ አየው። ጎበዝ ነሽ ባክሽ፣ የዋዝ አይደለሽም። ስለዚህ አሁንም ደግሞ ቀጣይ ስራዎች ሽናይቼ አመኔታ ሽና ያለው ትላታለች የናሁም እናት። ታዲያ ኤደንም አይ በደንብ ነው ምነግርሽ ቆይታ ያለሽ አሁንማ ሁሉን ነገር ሌላ አዲስ ዜናም አለኝ ትላለች። እኮ አዲሱ ዜና ምንድን ነው ትላለች። የናሁም ፍቅረኛ የሆነችው አምራን ዛሬ አግኝቻት ነበር መንገድ ላይ እንደሰልልላትና ናሁምን ኑሐሚን ከቤት እንዳስወጣት ነግራኛለች። እኮ እኮኮ ማናት እሷ? ማነው እንደዚህ ያለችሽ? ትላለች የናሁም እናት። አይ አምራን ትንባላለው ብላ ነው የተዋወቀችኝ ነገር ግን ከናሆሚ ጋር ያለውን ግንኙነት እንድትነግርኝና እንድታጣሪልኝ ፈልጌ ነው ብላ ወደዚህ ቤትም ልካኛለች። ከአንቺ በፊት ባይሆንም ትላታለች። እንደዚህ ብለሽ ንገሪያት፣ በፍቅር በፍቅር ላይ ናቸው በጣም ተፋቅረዋል ብለሽ እንድትነግሪያት እፈልጋለሁ ትላለች። ደግሞ ቁጥረሽ የማትጨርሹ ገንዘብ ነው የምሰጥሽ ስትልም ትነግራታለች። ይህን የነበረ ኤደን ልቧ ባህሴት የዘለለው የገንዘብ ጥማት ያናወዛት ኤደን ገንዘብ እንኳን አግኝታ ገንዘብ ሳታገኝም ሁሉን ነገር በክፋት መተግበር ስራዋ ነውና ችግር የለም ተገብረዋለሁ ትዬ ብላም በሀሳብ ተስማማለች። ናሁም እናት ሹፌር ሁኖ የተቀጠረው ኤርሚያስ ዛሬም ከበር ላይ ቆሟል። ምክንያቱም ከበር ላይ የቆመው ያቺ ከዛ ቤት የገባችውን የሚወዳትንና የሚያፈቅራትን ኑሐሚን አይን አይኗን ለማየትም ሳይሆን ሊከታተልም ነበር የገባው። ምክንያቱም የናሆም ትሆናለች ብሎ በፍራቻ ላይ ነው ያለው። ታዲያ እናት ይሄን ልጅ ሹፌር አድርገው ሲቀጥሩት የእሷ ፍቅረኛ እንደነበረ ማያውቁም ነበር። ናሆም፣ ቆይ አንቺ ማዬ፣ ይህን ሰው ግን ይሄ ሹፌር ብለሽ ያመጣሹ ሰው ምንድን ነው ትላለች ይላታል። ታዲያ ይህንን የሰማቸው የናሆም እናት እንዴ እሱማ የኔም ሰራተኛዋም ሹፌር ነው። ስለዚህ በቃ ምን ችግር አለው ትለዋለች። በሀሳቧ ግን በፍጹም አልተስማማም። እኔ ከዚህ በኋላ ምንም የወደድኩት ነገር የለኝም ይላታል። አይ ልጄ፣ እሱን ተውና ሌላ ነገር ልንገርህ። በዚች ገረድ ምክንያት ቤቱ እየተበጠበጠ ነው። ቆይ ለሷ ያለ ሀሳብ ግን ለምን አትነግረኝም? ወይንስ ትፈልጋታለህ? ትለዋለች። አረማዬ በፍጹም ምን እያልሽ ነው? ለምንድን ነው ቤቱ የተበጠበጠው ይላታል። አባትህ እኮ ለሷ ብሎ በሷ ምክንያት ፊቴን በጥፊ መታኝ። ነገ ደግሞ ከዚህ የባሰ ነገር እንደሚመጣ በጣም እርግጠኛ ነኝ። እሷ እንደሆነ የመጣችው ቤታችን ልትበትን ነው ይላት ትለዋለች። ታዲያ ይህንን የሰማውን አሁን እውነትም ይሁን አለመሆኑንም ማረጋገጥ በምን እንደሆነ ቤትም ሆኖ ማወቅም ይፈልጋል። ታዲያ ድንገት ወደ እነሱ ክላስ እያለፈ በነበረበት ቅጽበት አባትና ልጅ እያወሩ በጆሮው ድምጻቸው ያቃጭላል። ቆም ብሎም ይሰማችኋል። እንዲህ የሚል ድምፅ ነበር እዚህ ቤት የምፈልገውን ነገር ሳላሳካ አባዬ የትም አልሄድም በእውነት እዚህ ቤት ሁሉም ነገር እንደፈለግኩት እየሄደልኝ ነው ግን ደግሞ ናሁም ያሳዝነኛል ለምን እንደሚያሳዝነኝ ግን አላውቅም ትለዋለች አባት ልጄ አረ እባክሽ እኔ አሁንስ እየከበደኝ እና እየጨነቀኝ መጥቷል ይሏታል ታዲያ የአባቷን ጭንቀትና ሀሳብ ብትረዳም አባዬ ምን ላድርግ ብለህ ነው ግን እኮ በቃ ምን ላድርግ ትላትለዋለች ይህንን የሰማው የዚህ ቤት ነገር እንዲበጠበጥ እንደፈለገች ያወቀው ናሁም ሐሳብሽ ተሳክቶልሻል ማለት ነው እያለ ጥሏቸው ማለፍ ይላል። ታዲያ ድንገት ደረጃ ላይ ነበረ ናሆሚ። ከትንሽ ደቂቃ በኋላ ከቤት ትወጣለች። ከቤት ስትወጣም ሹፌሩን የተቀጠረው ኤርሚያስ ከበር ላይ ነበረ። ድንገትም ከበር ላይ እሷ ስትወጣ ሲመለከታት እየተሯሯጠ በጥድፊያ መኪናው ውስጥ ያስገባታል። ከመኪናው ውስጥም አስገብቶ እሷ እየጮኸች አስገድዶ ወደ ሌላ ቦታ ይወስዳታል። እባካችሁ ሰዎች አድኑኝ እያለች ተማጽኖ ብታመጣ ማንም ሊያድናት ግን ፈቃደኛ አልነበረም። ይዟት ሄዶም የሆነ ቦታ ላይ ሲደርሱ አስወጥቶ እዚህ ጋር ከናሆም ጋር ትመጪ ነበር አይደለ? አወቅሽ አይደል? ይህን ቦታ ይላታል። በድብቅ ስትከታተል የነበርን ማለት ነው። እኔ ያንተ መሆን በፍጹም አልችልም፣ አልወድም፣ አላፈቅርህም ትለዋለች። ሳሚ ይህንን እየሰማ ቢሆንም፣ ይኸውልሽ እኔ እፈልግሻለሁ፣ አፈቅርሻለሁ አንቺ እንደፈለግሽ መሆን ትቻለሽ እያላት ቁሞ እያወራ በነበረበት ቅጽበት ናሆሚ ድንገት ያቅለሸልሻታል። ታዲያ ዘወር ብላም ለማስታወቅ ስትሞክር ሳሚ ኤርሚያስ ፈገግ ይላል። እንዲህም ነበር ያላት፣ ያሰብኩት ነገር ከሆነልኝማ እድለኛ ነኝ ማለት ነው ብሎ ፈገግ አለ። ይህንን ስትሰማ ናሆሚ እንዴት፣ ምን ማለት ነው? ይውለ እንዳታስበው፣ እኔ ነፍሰ ጡር አይደለሁም። በፍጹም ከአንተ ከሰይጣኑ ጋራ፣ በፍጹም ፈጣሪ ማሰጠኝም። እኮ እንዴት አወቅሽ? ይላታል። ምርመራ አድርጌ ነበር። አየህ፣ ፈጣሪ ከእንዳንተ አይነቱ ሰው ምንም አይነት ዘር አያስቀርም ትለዋለች። አይደል ከሆነልሽ ጥሩ ነው። ለማንኛውም ግን አስቢበት ብሎ ጥሏት ሄዳል። ወደ ቤት ትመለሳለች። አቤት ስትመለስ ናውም ከደረጃ ላይ ቁሞ ወዲያና ወዲህ የተንቆራጠጠ ታገኘዋለች። ታዲያ ኑሐሚ ወጣ ብላም ስታገኘው ሰላም ትለዋለች። እንዴት ነህ ትለዋለች። ደህና ነኝ፣ ነገር ግን እስኪ አንድ ጥያቄ ልጠይቅሽ፣ እውነታውን እንድትመልሽልኝ እፈልጋለሁ ይላታል። የዚህ ቤት መበጥበጥ ያንቺ ፍላጎት ነው ወይስ ምንድን ነው? እኔስ ያፈቀርኩሽ መስሎች ነው እንዲህ ሳዝንልሽና ቦታ ሲሰጥሽ ጊዜ ያፈቀረኛል ብለሽ አስበሽ ከሆነ ተሳስተሻል። እኔ በፍጹም አንቺን አላፈቅርሽም በፍጹም ስለዚህ፣ አዘኔታዬ ወደ ፍቅር ካመራሽ ደግሞ አዘኔታዬን እቀንሰዋለሁ ይላታል። ይህንን ስትሰማ ናሆሚ ምን ማለት ነው ብላ በጭንቀት ተዋጠች። ታዲያ እሱ አፈቅርሻለሁ እወድሻለሁ እንዲለት ነበርና ፍላጎቷ እሱ ግን ለእሷ ምንም አይነት ስሜት እንደሌለው ይነግራታል። ይህንን የሰማችው ናሆሚ የተርበተበተች አደል እንደዚህ ነው እንዴ ትለዋለች። ድንገት ግን ሳታስበው የሆነ ነገር መጥቶ የተናነቃትና ልታስታወክበት ከፊቱ ላይ ስትደርስ ሮጥ ብላ ወደ ሽንት ቤት ትገባለች። ታዲያ ሽንት ቤት ስትሮጥ የተመለከተው ናሁም ግራ ተጋባ። ቆይ ምን እየሆነች ነው? ሊከተላትም ዳዳው፣ ነገር ግን ደግሞ አዘኔታው ወደ ፍቅር እያመራ እንደሆነ ሲመለከት ላለመከተል ወሰነ። ሽንት ቤትም ገብታ የሽንት ምርመራ ታደርጋለች። ሽንቷንም ስትመለከት ነፍሰ ጡር እንደሆነች እርግጠኛ ትሆናለች። ታዲያ በጭንቀት የምትሞላለች። እውን ናሆሚን እርግዝናዋን ቤተሰባ ምኖ ይቀበለው ይሆን? አባቷን ከውርደት እንደዚህ አድርጋ አዋርዳ አባቷስ ልጅ ናት ብሎ ይቀበል ይሆን? ኤደን ሃሳቧ ተሳክቶላት የነዋሚን አዋርዳ በአደባባይ እሷማ እንዴናት ማለት ነው የምትፈልገው። ቀጣይ ክፍሉ ምን ይፈጠር ይሆን? ታዲያ አብረን የምንከታተለው ይሆናል። እናንተም ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ።